የኤርትራ አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት ከኤርትራውያን ትግል ባለፈ በሪዮታ ዓለማዊ ግትርነትና መስፈርቶች የታጀበ ነበር። ለምሳሌ የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ተረት ነው ብለው ለእኔ አይደለም አሰብ የሄደችበት መንገድ ብዙ ክርክሮች ተነስተውበታል። ዛሬ ሚነሳል ግን ያን ጊዜ ራስን እድል በራስ መወሰን በሚለው በጣም ማርክሲስታዊ በሆነ እንትኖች ሁሉ የታጀበ ነው ና ጠቅላይ ሚኒስትሩ እዚህ ላይ ምናሉ? እንዴት ነው ታቡ የሚሆነው? ማንሳት ለምሳሌ፣ የእኔ ትውልድና የእኔ እይታዎች መካከል አይነሳ የሚል አቋም ሳይሆን በቃ ለእሱ ስንል አንገት አንቆራረጥም የሚል አቋም ነበራል። ያንን ወቅት በጫማው ከለካኸው ነገን ረንግተን የትላንት ጦርነት የምንለው መሮን ሳናስብ ያንን የለቀቅንበት አካሄዶች አሉ። ቱ ቢ ፌየር ማለት ነው። ቀይ ባሕርን አጀንዳ አድርጎ ማንሳት ዛሬ ያንን ከኢትዮጵያ ዛሬና የመጪ እውነታ ጂኦስትራቴጂክ፣ ከደህንነቷ ከሁለንተናዊ ኢኮኖሚያዊ ልማትና ብልጽግናዋ አንጻር ቀላል የማይባል ተጽዕኖን የሚያሳድር ሕይወት ሂደት የባሕር በርን የማግኘት ሂደት ከወዲሁ አርቆ ያንን ጥላ አይነሳም የሚለውን ጥላ ገፎ ወደ ሴንተር የማምጣት ነው። ቢያንስ እንዴት አንነጋገርበትም የሚል አዎ፣ እንነጋገርበት ቢኮዝ የየትውልዱ ዘመን መሪዎች ለዛሬ ብቻ ሳይሆን ከጆዳፍ ለሆነው ብቻ ሳይሆን ነገ ለሚመጣውም ጥሪትን ለፈተናዎቹ የሚመጥንም ዝግጁነትን ማስቀመጥ አለባቸው።